አላሁ አክበር አላሁ አክበር አላሁ አክበር። በስተመጨረሻ የክርስቲያን ወገናችን እስልምናን ተቀበለ ማለት ነው በወይን ፍሬ ወይም በወይን መጠጥና በወይን ፍሬ የተነሳ ሱብሃነላህ። ረቂቅ የሆነ ጌታ ምንም የማይቸግረው ጌታ ነውና አላሁ መለከት ሀምድ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናሌ የቤተሰቦች እንደምን አላችሁ? እኔ ያለሁ ወሌላህ ልሐምድ ሽኩር ይገባው። እንዴት ናችሁ እናንተ? በያላችሁበት በሀገርም በውጭም ሀገር ያላችሁ በስደት ላይም ያላችሁ በያላችሁበት ሰላማችሁ በስቶ ይትረፍረፍ። እናት ሀገራችንን ኢትዮጵያንም አላህ ሰላሟን ያምጣልን ለኛ የተሻለውን ነገር ኸይሩን ያምጣልን። የትም ዙረን የትም ዙረን ዙሮ መግቢያችን ያው እናት ሀገራችን ናት። እሷን ሰላሟን፣ አንድነቷን፣ ፍቅሯን ያምጣልን ማለት ነው። የትም ዙሮ ዙሮ ሀገሩ ሲገባ ሰላም ከሌለ ምንም ማድረግ አይቻልም። ሰላም ከሌለ መታከም አይቻል። ሰላም ከሌለ መብላት መጠጣት መተንፈስ እንኳ አይቻልም ማለት ነው። አላህ ኸይሩን ነገር ለእኛ የተሻለውን፣ እስኪ በቃ ስቀቀን መከራ ብሎ የተሻለውን ነገር አላህ አላ ያምጣልን፣ እሱ በረህመቱ ያ ረቢ ሰማዋት ይወላል እላችኋለሁኝ። እንዴት ናችሁ? በተረፈ እኔ ትንሽ ጠፋ ጠፋ ብያለሁ ለአንድ ወር ያህል ጠፍቻለሁ ማለት ነው። አንድ ወር ሙሉ ሳይሆን ቀር እንደውም የጠፋሁት እና እስኪ ዛሬ አንድ ግርም ያለኝ ቪዲዮ እኔም የወደድኩትን ቪዲዮ ወደ እናንተ በትረካ ይዤላችሁ መጥቻለሁ ማለት ነው። እኔ እንደገረመኝ የፈጣሪ ጥበብም እንዳስገረመኝ እናንተንም ምን እንደምትሉ እስኪ በኮሜንት ጨርሳችሁ ካዳመጣችሁት ማለት ነው። ደግሞ አልጠራጠርም ጨርሳችሁም ተሰሙታላችሁ። እሷም አጭርናት ቪዲዮ ማለት ነው። ጨርሳችሁ ሰምታችሁ አስተያየታችሁን በኮሜንት እጠብቃለሁ። ዝም ብሎ ጫር ያለ ኮሜንት አልፈልግም ማለት ነው። በመቀጠል ላይክ ሸር እያደረጋችሁ ቪዲዮውን ከመጀመራችሁ በፊት እንድታበረታቱኝ ከውዶ አስታውሳችኋለሁ። ምክንያቱም ለአንድ ወር ያጠፉት ብዬ የሰነበትኩት እላችኋለሁ። ወደ ቪዲዮ ወደ የትረካው ልቃ ሁለት ጓደኛሞች ነበሩ፣ የወንድ ማለት ነው። ሁለት ከአንድ ጓደኛሞች ወደ ከን ሁለት አይነት ሃይማኖት ያላቸው አንዱ ሙስሊም ሲሆን አንዱ ደግሞ የክርስትና ሃይማኖት ተከታይ ነበር። በጣም ይዋደዳሉ። ተሰራም ሲወጡ ተደዋውለው ይገናኛሉ። ባለቻቸው ትርፍ ጊዜም በመቀለድ በመዝናናት ሁለታቸውም የተለያየ ሃይማኖት ቢኖራቸውም ግን ሁለታቸውም አስተሳሰባቸውም ይሁን ለሰው ያላቸው ክብር ለሰው ልጅ ከፍ ብለው ሳይሆን ዝቅ ብለው የሚኖሩ ስላላቸው የማይኮሩ ስላላቸው ገንዘብም ሆነ ስላላቸው መልክም ሆነ ሳይኮሩ ማንነታቸውን ዝቅ አድርገው ለማህበረሰቡም ሆነ ለጎረቤት አንገታቸው ደፍተው ከጥሩ ቃላት ውጪ መጥፎ ቃላትን የማያሰሙ ሁለት አይነት ያላቸው ሁለት ሃይማኖት ያላቸው ጓደኛሞች ነበሩ። ተረታት አንድ ቀን ክርስቲያን ወገናችን ለሙስሊም ጓደኛው እቤት ይጋብዘዋል ማለት ነው። እቤት ሲጋብዘው እቤት ውስጥ የተጋበዘውን ግብዣ ቀማምሶ በልቶ መጨረሻ አካባቢ ላይ የወይን መጠጥና የወይን ፍሬ ከፍራፍሬዎች ጋር ሆኖ መጣለት ማለት ነው። ቀረበለት። ያቀረበለት የክርስቲያን ወገናችን ቤተሰቦች ጓደኛውም አለ ማለት ነው። ግን ያ ልጅ ምን አለ ሙስሊሙ ከፍሬው እበላለሁ፣ ከመጠጡ ግን ይቅርብኝ አለ ማለት ነው። የወይኑን መጠጥ ማለት ነው። ለምን ይቅርብህ? ጠጣ እንጂ አትወድም እንዴ? ይለዋል ማለት ነው። ጓደኛው አለመውደድ ሳይሆን መጠጡ በእስልምና ሃይማኖት ሀራም ነው። ፍሬውን ግን ሀላል ነው። ፍሬውን እበላለሁ መጠጡ ግን ይቅርብኛል። እንዴት የአንድ አይነት ዛፍ ሁኖ ከአንድ አይነት ዛፍ እየተሰራ ከአንድ አይነት ዛፍ መቶ አንድ አይነት ነገር ሀራም እና ሀላል ያልክበት ነገር አልገባኝም፣ ግልጽ ብታደርግልኝ ይለዋል ማለት ነው ያ ጓደኛው ሲለው፣ እሺ ቀላል ነው ይሄ አንድ አይነት ይዘት ያለው ወይም ከአንድ አይነት ዛፍ የወጣ ወለከን አንዱ ሀራም ወይም አንዱ ሀላል የሆነበት ምክንያት ላስረዳህ ይለውና ሚስትህን ጥራት ይለዋል። ይጠራታል፣ ትመጣለች። ልጅህንም ጥራት፣ ሴት ልጅ አለህ ሲለው አለኝ፣ ጥራት፣ ይጠራታል። ከዛ ሁለቱም እንደመጡ ሁለቱም ቁመዋል። ሚስቱና ሴቱ ልጆ ማለት ነው። እንዴ ቆሙ። ሚስትህ ላንተ ሀላልህ ናት፣ ያንተ ላንተ ሀላልህ ነች። ልጅህ ግን ላንተ ሀላልህ አይደለችም? አሁን ገባህ ይለዋል። በጣም ተመሰጠ። ያ የክርስትና ሃይማኖት ተከታይ ያለው ወገናችን ተመሰጠና ለሱ ምላሽ ምንድነው የሰጠው አሸሃዶ ላኢላህ ኢለላህ አሸሃዶ እና ሙሐመዱ ረሱሉላህ ናያለው ምላሽን ማለት ነው። ሱብሃነላህ፣ ወላሁ አክበር፣ ወላሁ አክበር። በዚች በአንድ ዛፍን ሁለት ዓይነት ውጤት ባላት ፍሬ ያ ክርስቲያን ወገናችን ወደ እስልምና ሃይማኖት በዛች ቅጽበት ገባ ማለት አንዳንድ ከኔም ጀምሮ ከበፊቱም የወይን እንዴት ሀራም ሆነ? የወይን ፍሬስ እንዴት ሀላል ሆነው? ፍሬው ሀላል ነው፣ ቢበላ ችግር የለውም። ወለከን መጠጡ ወይም ጭማቂው እንኳን ያ ወይኑ በኢንዱስትሪ የሚመረተው ወይን ቀርቶ ራሳችሁ ብትጨምቁትና ትንሽ ቆይተው ውጭም ብታስቀምጡት ሬዘ ተላጃ የምታስቀምጡት ትንሽ ቆይቱ፣ ይፈላል፣ አስካሪ መጠጥ ይቀየራል ማለት ነው። ለዚያም ነው አላ ስብንወተላ ሀራም ያደረገበት አንዲት ዛፍ ላይ የወጣ ለከን፣ አንዱን ሀራም አንዱ ካላል። የረግ ረቅ የሆነ ጌታ ምስጋና ይገባው። ይሄ ታሪክ እኔም በጣም ገርሞኝ ትምህርት ንመስጀበታአለው እናንተም ትወስዱበታላችሁ ብዬ ተስፋለኝ። እስኪ እስቲ ምን እንዴት ተሰማችሁ? ይህንን ታሪክ እስከ መጨረሻው ሰምታችሁ በኮሜንት አስቀምጡልኝ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ እንሻአላ ከአሁን በላይ ቶሎ ቶሎ ብቅላለሁ ብዬ አስባለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዝቶ ትርፍርፍ ይበልልኝ።